ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩትዩብ ቻናላችን ተከታታዮች ወቅታዊ መረጃ አደርሳችኋለሁኝ። ለዛሬ በሚኖረኝ ቆይታ በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት በሚካሄደው አስራ ሶስተኛው ከሀያ አመት በታችና አራተኛው ከአስራ ስምንት አመት በታች አትሌቲክስ ሻምፒዮና ውድድርን የተመለከቱ መረጃዎች ይኖሩኛል። በውድድሩ ላይ እንግዲህ ሁለት ከተማ መስተዳደሮችና ስምንት ክልሎችና ክለቦች እየተሳተፉ ይገኛሉ። በመክፈቻው ቀን የተለያዩ የማጣሪያ ውድድሮችና የወንድ ሱሉስ ዝላይ ፍጻሜ የተካሄደ ሲሆን በፍጻሜው የመቻል መሰረታዊ ወታደር ኦኬሎ ኡጅሎ ሁለተኛ በመውጣት የብር ሜዳሊያ አሸናፊ ሲሆን፣ አንደኛ ከኢትዮጵያ ንግድ ባንክ፣ ሶስተኛ ከሲዳማ ቡና በመሆን ነበረ እንግዲህ ውድድራቸውን ያጠናቀቁት በእለቱ በክብር እንግድነት በመገኘት ለአሸናፊ አትሌቶች የሜዳሊያ ና የገንዘብ ሽልማት የሰጡት አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ና ሌሎች ጥሪ የተደረገላቸው ከፍተኛ አመራሮች ናቸው። መቶ አራት መቶ ስምንት መቶ ና አምስት ሺህ ሜትር በተደረገ የማጣሪያ ውድድር ከመቻል ለግማሽ ፍጻሜ አልፈው፣ በቀጣዩ ቀን በተደረጉ ውድድሮች በከፍታ ዝላይ ሴት ፍጻሜ የመቻሎቹ ምክትል አስር አለቃ በጸሎት አለማየሁ፣ መሰረታዊ ወታደር ሳራ ኛኛው ና መሰረታዊ ወታደር ዊዲኦ ባንክ ከአንድ እስከ ሶስት በመውጣት ነበረ የወርቅ ብርና የነሐስ ሜዳሊያ አሸናፊ የሆኑት። አሎሎ ውርወራ ፍጻሜ ደግሞ ወንድ የመቻሉ መሰረታዊ ወታደር ቴድሮስ ቦጋለ አንደኛ በመውጣት አሸናፊ ሲሆን፣ ሁለተኛ ከኢትዮጵያ ንግድ ባንክ ሶስተኛ ከአዳማ ከተማ በመሆን ነበር ውድድራቸውን ያጠናቀቁት። በመቶ እና በአራት መቶ ሜትር ሴት ግማሽ ፍጻሜ ውድድር ደግሞ የመቻል አትሌቶች ለፍጻሜ ማለፍ ችለው ውድድራቸውን እየቀጠሉ ይገኛሉ። በቀጣዩ ቀንም በተደረጉ ውድድሮች በዲስከስ ውርወራ ወንድ ፍጻሜ የመቻሉ መሰረታዊ ወታደር ቴድሮስ ቦጋለ አሸናፊ ሲሆን፣ ሁለተኛ ባንክ ባንክ ሶስተኛ አዳማ ከተማ በመሆን ነበረ። የወርቅ ብርና ነሐስ ሜዳሊያ ተሸላሚ የሆኑት በርዝመት ዝላይ ሴት ፍጻሜ የመቻሎቹ ምክትል አስር አለቃ በጸሎት አለማየሁ ና መሰረታዊ ወታደር ዊዲኦ ባንክ አንደኛ ና ሶስተኛ በመሆን የወርቅ ና የነሐስ አሸናፊ ሲሆኑ ሁለተኛ ከኢትዮጵያ ንግድ ባንክ አሸናፊ በመሆን ውድድሩ ተጠናቋል። በአራት መቶ ሜትር ሴት ፍጻሜ ውድድር የመቻሏ መሰረታዊ ወታደር ሮማን ጸጋይ ሶስተኛ በመውጣት የነሐስ ሜዳሊያ ተሸላሚ ስትሆን አንደኛ ና ሁ ሁለተኛ ከሲዳማ ክልል በመሆን ውድድራቸውን አጠናቀዋል። ምክትል አስር አለቃ በጸሎት አለማየሁ በከፍታ ዝላይ ና በርዝመት ዝላይ ሁለት ወርቅ፣ መሰረታዊ ወታደር ቴድሮስ ቦጋለ በአሎሎ ና በዲስከስ ውርወራ ሁለት ወርቅ ለመቻል ማስገኘት ችለዋል። የአትሌቲክስ ሻምፒዮና ውድድሩም እንዲሁ እየቀጠለ ይገኛል። አዳዲስ ወቅታዊ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ለዛሬ የነበሩኝ ወቅታዊ ስፖርታዊ መረጃዎች እነዚህ ነበሩ። በያላችሁበት መልካም ጊዜ ሆንላችሁ።